እስኪ እንደው አንድ ጥሩ ሰው ይዘህልኝ ና። እስኪ ምን ፈልገው ነው? ቤቱን ሊሸጡ ነው። ገዢ ሞልቷል። አሁን ይሽሩ ትመጣለህ። ለምንድ ነው ቤቴን የምሸጠው? አንተ ልጅ በደህና ቀን አማሪካን ሀገር ሆኖ መጥቶ ይኸው ይህን ቤት ገዝቶ ሰጠኝ። ፎቅ ላይ ተቀመጥኩ። ለምንድ ነው ደግሞ የምወርደው? ምን እንደፈለጉ አልገባህም። ምን የምለው ቁረው፣ እንዲህ ሁሉ ነገር ምላስ ነው እንዴ? እስኪ አሁን እንደ አንድ ቁም ነገር ስራ ብያሃለሁ። ሰለስ እኔ ይኸውልህ፣ የፈለኩት የእኔን ጉሊት ልክ እንደኔ አድርጎ ከስተመር በደንብ ይዞ በደንብ አርጎ ስራው የሚሰራልኝ ሰው ነው የፈለኩት። ይኸውልህ ቁራውዬ፣ እንዲው ከቻልክ ወጣት ይዘና ቆንጆ የሚያምር የአቅቤው እያለ ሴት ሁሉ ቅቤው ቅቤው ቅቤው ሲሉት ነበር የሚውሉ እንዲ እንደዛ አይነት ሰው ይዘልኝ ነው። እማማ እኔ ከከተማ ውጭ ነኝ። ማን ነው እኛ ሰፈር ያለው የእንድር ኩባያ የሚመስለው ልጅ አወቁት? አንተ የእድር ኩባያው የሚባል ሰው አለ እንዴ? ምን ያላወቅኩትም፣ እናት አለ። ያኗ ማን ነበር ስሙ? ዋው ዳንኤል፣ ሁሉንም ነገር ያሉ ይዞሎት ይመጣል። ይሄ ዳንኤል? አይ እሱንም አተወ፣ እናት አለ። በባለፈው በደም ግፊት ደፍቶ ነበር። እሱን ተው፣ ቁም ነገር የለውም ተወ። አረ ያስቡ ምን የመሰለ ሰውዬ! ምነው ምልክሉት? ማ- ማን ነው ማን ነው? ቆይ ቆይ ደውል እንዳል ቆይ፣ ቆይ ሰው መጣ።

ካረሰው መልሱ። እሺ ካረሰው፣ የት ነው የምንሄደው? ምግብ ቤት ነው። አ ምን ይላል ይሄ? ወይኔ፣ እረ አፈር ብለህ። አንተስ፣ ምግብ ቤት አይደለም የምንሄደው፣ ስራ ላስቀጥርህ አይደል። እንዴ እኮ አስቀጥረኛ፣ ግን እዛ ምግብ ቤት አለ የሚበላ? እህ፣ አዎ ምግቡ አለ። አሁን ስለ ሴትዮዋ ልንገርህ። እማማ ይባላሉ፣ እዚህ ሰፈር በጣም ታዋቂ ናቸው። እኔ የምለው ፊልም ይሰራሉ ማለት ነው? አየህ ሰፈሩ እዛ ትያትርን ይሰራሉ ማለት ነው። ዋ ነካው። አረ ቁራ ወረ ምን አይነት የተመታ ሰውን የላከብኝ፣ በፈጣሪ ጉሊት ነው የምትሰራው። እሳቸው ጋር ጉሊት ተቀጥረህ ነው የምትሰራው አልኩ እኮ አይደል እንዴ። አሁን በቃ እሱን ተውና ርቦኛል፣ የሚበላ ስጠኝ። ስጠኝ ነው ማንቃሉ ደግሞ። ምን ሆንክ? ርቦኛል የሚበላ ስጠኝ ነው ምልህ

ኔ እሱ ሌላ ጉዳይ ነው የደወለልኝ እኮታደ ይናገረ ቆይ ምንድን ነው ያሉት እሱ የውልሽ የደወለልኝ ምክንያት ምንድ ነው በጣም ወቀሰኝ ብርሃኑ እኔ የአማሪካን አገር ገብች የምሰራው መከራ መበላው ለአንድ ላአንች ለእናት ያደለም ወይ እስካሁን ድረስ እንዴት ቁጭ ብለሽ ጉልት ትሰራ ያለሽ ይህን ጉልት ማቆም አለብሽ ብሎ በጣም ወቀሰኝ አዘነ አዘነ ልጄ። እኔም እንደው ማሳዘኑ ሳይ ደግሞ በዚህ በፎቶ የስካይፕ ምንድነው ምናምን በሚባለው እንድዬ ታያየው ነበር አልኩሽ። ፊቱ እንደዚህ ያሻል፣ ራሱ እንደዚህ ያረጋ፣ እንደዚህ ያረጋ፣ እንዲዋዘው እንዲ። እማማ ጨክነው የጉልቱን ስራ ሊያቆሙ ነው? ቆይሽታ፣ ለምን አሰቡ? እንዲ አስቱት። ጉልቱንማ እንዴት ብዬሽ ተዋለሁ? ይሄ ጉልት እኮ ብዙ ነገር ያየውበት፣ ብዙ ወዳጆችን ያፈራውበት ሲከፋኝ ቁጭ ብዬ ተጽናናውበት፣ እንዳንቺ አይነት ስንት ስንት አይነት ከስተመር የሰበሰብኩበት እኮ ነው። እንዴት ብዬ መተው አልተወ። ታዲያ ምን ሊያደርጉ ነው? ያው እንደኔውኑ እንግዲህ በደንብ አድርጎ ከስተመር የሚይዝ ሰራተኛ ቀጥራለሁኝ። እንደኔ አድርጎ የሚሰራልኝ ከሆነ በዚህ ሰራተኛ ቀጥሬ ያሰራሉ። አሁን እኮ ያን ቁረው ነመችን ምላሱ አቤት! እንደው እሱን አሁን ያ ዳንኤል የዛን ጊዜ ይህንትና ልጅ እንዲ ሙቼ እኮ ነበር። የዛን ቀን እሱን እንደ ሰው ልኮ ይኸው ልኮታ። እሱ ደላላ ሆኖ እየሰራ ግን ሰው ይዞ እየመጣ ነው። እንደሱ ከሆነ ጥሩ፣ በጣም ጥሩ የሎት። እኔም ስለምቸኩል ይምጣና አይቻው እስኪ፣ እንደ ሁኔታው ምን አይነት ነው የሚለውን አይቼ ገምገምና ይሄዳለሁ። አሁን ይህ ልትጅ ነው። እኔ ማባ አልነገርኩትም። ለካ ከገር ዬ ጋር ገሬ ገራገሩ ዛሬ የራት ግብዣ አለብኝ ያው ዝም ብዬ አነስ ያለች ሾፒንግ እሄዳለሁ ብዬ ምን እሄዳለሁ ነው ያልሽው እሱን እንኳን ተዉት ትንሽ ከበድ ይሎታል ይቺ የኛ የምሁሮች ቋንቋ ናት በአንድ ጊዜ ምሁሮን ኩቦት አይደል አሀ እንግሊዘኛ መሆኑ ነው እንዲ ያወራሽው ተይው በጣም በጣም እንጂ እንዴ ጭራሽ ደነቆርሽ እንጂ እናት አለ እንዴ ስሚ እንጂ እኔ እኮ ብርሃኑ ልጄ እኮ ሲደውል ብዙ ጊዜ በእንግሊዝኛ ነበር የምናወራ። እሱ እንግሊዝኛ አወራል፣ እኔ እቀበላለሁ። መቀባበል ቤቱ ይጫጫታ። የፈረንጅ ቤት ነው የሚመስለው። በሉት ከዛ እሱ በዚህ ከቀጠልሽ አማርኛ ይጠፋብሻል፣ ሰው አቢዝ ያደርግሻል አለ። አቢዝ ከምትደረጊ ታይ ብዙ እንግሊዝኛ ታብሽ ብሎ ነው እንጂ እንግሊዝኛ ማ በኛ ያለፈ አይደል? አቤት! አንቺ እንዲያው ለዚህ ንግግርሽ ግን በእንግሊዘኛ ነበር መሰደብ የነበረብሽ እንደ እማማ በእንግሊዝኛ ስድብ አለ እንዴ? ሞልቶ ሞልቶ። እንዲውም ልንገርሽ እንዴ። እስኪ ንገሩን ቆይ። ምን ምንድን ነው? አክቻሊ ፊዚካሊ፣ አውቶማቲካሊ ልጨምርልሽ። ይገርማል፣ በጣም ይገርማል። እኔ እኮ ሁሉ ፈረንጅ እንደዚህ የሚሳደብ አይመስለኝም ነበር። እንደ ፈረንጅ ደግሞ ተሳዳቢ አለ እንዴ? ታዲያስ። እኛ ነው እኮ ስድብ ያስተማረን እሱ ነው። አሁን ለምሳሌ

ሞላ አቤት። እስካሁን የተነጋገርነውን አረሳህም አይደል? አረሳሁት። ይወል ስለ ሴትዮዋ ደግሞ ያልነገርኩህ ሌላም ነገር አለ። ሲበዛ ወሬ በጣም ነው የሚወዱት። የዚህ ሰፈር ሰው ተሰብስቦ የሚያወራው ወሬ ራሱ የእሳቸውን ያክል አይሆንም። እኔ ሞላ ምን አገባኝ፣ ይሄ ምግብ አሰጠን አልኩ በቃ። ለምን ሲንደቀደቁ

ማንን ግንሰና ያመጣው ሞላ ይሄ ለጉልት ስራ የፈለኩት እኔ ነው ይዞ የመጣው ምን አይነት አለባበስ ያለው ሰው ነው ያ ፋሽን ነው ለስራው የሚያመች ፋሽን እሱ ስራ ይሰራል ጉልት ይሰራል

ሞላ ነው ሞላ የሞላ የሞላ ሞላ አልጎደለም የሆነ የጎደለው አሁን ላንቺ የሚበላ ምግቡን ስ እሰጠዋለሁ ችግር የለም ምግቡን እሰጠዋለሁ እንደው ስራ የስራና ዳኒ ሁለተኛ ቀበርከኝ ሁለተኛ በደልከኝ ይሰራል በሱ ይተማመናል

ብላ እናቴ እንብላ ብንልስ በምን በኩል ታበላናለህ? እናት እንግዲህ ያው ስሙ ሞላ ይባላል። በቃ እሳት የላሰ ሰራተኛ ነው። ቲማቲም እንኳን ጾታውን ለይቶ ያውቃል። ውድ ኮ አሁን አንተ ባንተ ቤት ተናግራ መውጣት ደግሞ ቲማቲም ከመቼ ወዲህ ነው ጾታ ያለው? እንደ ሞላ ብዙ ዓመት ጉልት ብትሰሪ ኖሮ አንቺ ጾታውን ለይተሽ ታቂ ነበር። እኔ የምልህ ሞላ፣ አንተ ምን አይነት ሰው ነው ያመጣብኝ? አይሰራም እንዴ እየጠራሁት ኧረ እማማ ይሄ አውሮ እንደዚህ ምግብ ሲይዝ እና ሲበላ ነው የማይሰማው። አንተ ሞላ! ኧረ ቀን አበልና እናግራቸው እንዲህ ባባ እየተመላ አይወራም። እስኪ ሞላ ቅምቡላ

እሳቸው ቀኑን ሙሉ ከሚያወሩት ወሬ በቃ የሚበልጣቸው የሉም። ቶክ ከእኛ ናቸው። መቀደድ ነው መቀደድ ነው መበሽረክ ነው በቃ እያለ አውርቶኝ አልዳኒ ነው አንተ። እንደዚያ አልኩ። አንቺ ምንድን ነው ያሳቅሽ? እኔ ስራ ነው። ጥሩ አንተ